ስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ እግዚአብሔር ልጆች እግዚአብሔር አብ ልጆች ብሎ ይጠራችሁ ዘንድ ፍቅር የሰጣችሁ ውድ ልጁ ጌታችን አምላካችን መሬታችን ኢየሱስ ክርስቶስ መስቀል ላይ ዳ ይከፈልልን ይከፈልላችሁ መንፈስ ቅዱስ ያተመን ያተማችሁ የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ በዳንኤት ኢየሱስ ክርስቶስ ከሰማያዊ አባቱ ጋር ከህያው መንፈሱ ጋር ተወደደ የተመሰገነ ይሁን። ቤተሰቦቼ ወደ እስራኤል ሀገር የመሄድ ምኞት፣ ሀሳብ ያላችሁ ሰዎች ብዙ ናቸው። ተስፋ አደርጋለሁ በህይወታችን ማየት ከሚገባን ቦታዎች ትልቁ መጽሐፍ ቅዱስ ላይ ያነበብነው የተማርነውን የምናይበት የምናስበት ቦታ ነው። ጌታ የተወለደበት ቦታ ላይ ቆመ ልደትን ማክበር ምን ማለት እንደሆነ መገመት ከባድ አይደለም። ስለዚህ እናንተም ቤተሰቦቻችሁን መላክ የምትፈልጉ ለገና ለጌታ ልደት ቤተልሔም ቆመን ቀራንዮ ሄደን ደብረ ታቦር ሄደን ዮርዳኖስ ሄደን ጌታችን የቆመበትን ቦታ ረጠን ለመምጣት ተዘጋጅተናል። ለአስር ቀን አስቡበት። የወጠኛ ስራ አንድ ስልኬ ላይ ሀሳብ ያላችሁ መሄድ የምትፈልጉ አናግሩኝ በዋትሳፕ ቴሌግራም፣ ባይበር ላይ ያለው እግዚአብሔር እናንተን ዘራቸውን ይባርክ። ዛሬ የምንማረው ሉቃስ ወንጌል ምራፍ አራት ቁጥር 25 ላይ እሱ ራሱ ከነሱ ጋር አብሮ ይሄድ ነበር የሚለውን ቃል ነው። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሁለት ደቀ መዛሙርት ቀሌዮጳ እና የዚህ ወንጌል ጸሐፊ ሉቃስ ነው ተብሎ ይታመናል። አብረው ወደ ኤማውስ ወደምትባል ስልሳ መራፍ ከኢየሩሳሌም ወደ ምትርቅ ሀገራቸው ተመልሰው ይሄዱ ነበር። የመጡት መሲህ ተገልጧል፣ የእስራኤል ተስፋ መጥቷል፣ ቦታ እየተነሱ የተነሱ ነው ቦራን እየበሩ ነው፣ ሽባ የተተረተረ ነው፣ ሰው እየተፈወሰ ነው፣ ቃል እግዚአብሔር ስ የቃሉ ስም የተቆረጠ ነው የሚል ዜና ሰምተው ሀገራቸውን ትተው ኢየሩሳሌም መጥተው ነበር። ጥቂት ጊዜ የማይተውታል። በስራውም እግዚአብሔርን በሰው ፊት ቀና የሆነውን ጻድቅ የሆነውን ጌታን አይተውታል እና ትምህርቱን ሰምተዋል። መልካምነቱን ቀለብ ብለው አይተዋል። አሸናፊ ፍቅሩን አይተዋል። ከዛ በኋላ ግን ሞቶ ሲቀበር ተስፋ ቆረጡ። እነሱ የሚነግስ እንጂ የሚሰቀል የሞት መሲያ አልጠበቁም። ስለዚህ ወደኋላ እየተመለሱ እያለ ስለ ጌታችን ስለ ሱ ስለደረሰበት መከራ ስለደረሰበት ሀዘን ግፍ እየተነጋገሩ እያለ ጌታ ኢየሱስ ሶስተኛ ሰው መስሎ ተገልጦ አብሯቸው ተራመድ ይላል። ዛሬ ይህን የጉዞ ሁኔታ ለማስተባት ሳይሆን ከጌታ ከኢየሱስ ክርስቶስ ጋር መራመድ ምን አይነት መልክ ምን አይነት ስሜት አለው የሚለውን ለማሳየት ነውና እና በሕይወታችን ሁላችንም እዚህ ውስጥ ያለን ክርስቶስን የማይወድ ሰው የለም እና አብረን ነው የምንራመደው ሃይማኖታችን ነው ክርስቶስ ኢየሱስ በመንገዳችን ሁሉ አብሮን ነው የሚራመደው። ከልጅነት እስከ እውቀት ከእኛ ጋር ነው የሚራመደው። በእውነት የምትፈልጉት በእውነት ከልባቸው የምትሹት እንደ ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሳችሁ ለሱ የምትጠማባችሁ ሰዎች አብሯቸው ነው የሚራመድ። አብሮ ሲራመድ የሚታዩ ልዩ ምልክቶች አሉት። እግዚአብሔር ልጆች፣ እነዚህ ሁለት ሰዎች አብረውት ሲራመዱ ያዳምጣቸው ነበር። በኢየሩሳሌም ስለሆነው ነገር እንደማያውቅ አድርገው ሲነግሩት አዳምጧቸዋል እና አብሯችን የሚሄደው ኢየሱስ ክርስቶስ ያዳምጣችኋል። እግዚአብሔር ልጆች ጸሎታችሁን በደንብ ነው የሚያዳምጠው። ሹክሹክታችሁን ያዳምጣል። በጓዳ የምትነግሩትን፣ በሚስጥር የምትነግሩትን፣ በልባችሁ የምትጮሁትን ጩኸት ያዳምጣል። በርዘግታችሁ የምታለሹትንም ባያዳምጣል። ታማኝ አዳማጭ። ቀሊዮጳና ሉቃስ ተናገራቸው። አብሯቸው ሲራመድ ልባቸው ይቀልጥባቸው ነበር። አብሮን የሚራመደው ጌታ ይናገረናል። ድምፁን እንዳሰማን ነው። የእግዚአብሔር ቃል ስንሰማ ልባችን የሚቀልጥ ጌታ ስለሚናገርን ነው። የሰው ልጅ ልብ ይላል ኤርሚያስ፣ እንደ ሰው ልጅ ልብ ክፉና ሲሆ እንደ ሲሆን የጠለቀ ነው ይላል። ይሄ ክፉ ልብ እንዴት ነው የሚሰማው? እንዴት ነው የሚቀልጥ? በምን ጉልበት፣ በምን አቅም ነው የሰው ልጅ ልብ የሚቀልጠው? ክርስቶስ ሲያገኘው ብቻ ነው ድንጋዩ ልብ የሚፈረከሰው። እና አብሮን የሚራመደው ጌታ አብሮን መራመዱን የምናውቀው ልባችን ሲያቀልጥ ነው። እናውቃለን ብለን የሆንባቸው ዘመናት ነበሩ፣ የሮጥንባቸው ግዜያቶች ነበሩ። ግን እሱ ከተናገርን በኋላ ዝም ብለናል። እናውቃለን ባልንባቸው ጉዳዮች ዝም ብለናል። አንተ ታውቃለህ ብለን ያስኬደናል ያላቸው መንገዶችም ሞክረናቸዋል። ጌታችን ተናግሮ ግን መንገድ ካሳየን በኋላ ግን ዝም ብለናል። አንተ ታውቃለህ ብለናል። አብሮን መራመዱን የምናውቀው ሲናገር ቤታቸውም ገባ እንጀራቸውም አረግ። አብሮን የሚራመደው ጌታ ቤታችንም ይገባል። የቤታችን አምላክ። ቤታችን ምንም ሊሆን ይችላል። ከጭቃ ይሰራ ከድንጋይ ይሰራ ከወርቅ ይሰራ፣ ደሃ ሆኑ ባለጸጋ አምናችሁ ታብራችሁ ስትራመዱ ቤታችሁ ድረስ ደሚመጣ ቤታችሁ ልጆቻችሁ ልብ ውስጥ ይመላለሳል። ጓዳያችሁ ጌታ ቤታችሁ ውስጥ ብርሃኑን ያበራል። ማኅፀናችሁ መገባችሁን ይባርካል። ዘር ይሰጣችኋል። እንጀራችሁን እየባረከ ያሰፈዋል፣ ያተርፈዋል። አይበቃኝ መለኩት በታች ታዩታላችሁ፣ ተረፋችሁ ታዩታላችሁ። የቀለዮጳና የሉቃስን እንጀራ ባርኮ የተሰወራቸው እንጀራን የሚባርክ ጎተራን የሚባርክ ካዝናን የሚባርክ መንፈስን፣ ሰውነትን የሚባርክ መሆኑን ተመልከቱ። አብሮ ስለመሄድ ይህን ያደርጋል። ልጆች፣ ከጌታችን ከኢየሱስ ክርስቶስ ጋር የምትራመዱ ሆይ በጥብርያዶስ ባህር እንጀራውን ሲያሰፋ ታዩታለች። ሁለቱ እንጀራ አምስት ሁለቱ አሳ አምስቱ እንጀራ ሲባርክ ታዩታለች። መቸም እኛ የምንኖረው በኪዳኑ አይደለም? ኑሮዬ በኪዳን ነው የሚል ጥቅስ ትሯስ አይ ነበር መኪኖች ላይ። በስራዬ አይደለም፣ በልፋት አይደለም፣ በላቢ አይደለም፣ በላብሽ አይደለም፣ እና በኪዳኑ ነው የምንኖረው። ባርኮልን ነው። አምስቱን እና ሁለቱን ባርኮ ምንም ሳይኖረን ልጆቻችን አያሳደግን ብዙ እናቶች አለን። ባርኮናል ጌታ እንዳለን የምንመሰክር በትንሽ የጡረታ ገንዘብ ልጆቻችንን ኩለን ሄዳን ሰዎች አለ። ከኢየሱስ ክርስቶስ ጋር የሚራመዱ ሰዎች ሁለቱ ብዙ የሆኑ አምስቱ ዳቦ አስራ ሁለት መሶብ የተረፈ ነው የሚያዩት። ይህንን ያሉ ከጌታ ኢየሱስ ጋር የሚራመዱ ሙታን ሲነሱ ያሉ፣ አላዛር ሲነሳ ያሉ፣ ሰው አይሆንም የተባለ ሰው ሲሆን ያሉ፣ በሞት ምንደር የተጣለ ሰው መጠጥ ያሰያያለንዘብ ሰው ጫትና ድራግ ሽባ ያረገው ሰው ተቀድሶ ልብሱ ለብሶ ልቡ ተመልሶ ታዩታላቸው። ከሱ ጋር የሚሰሩ አጋንንት ወጥቶላቸው ሰላም አድረው ቅመት ሰብሮላቸው ሲመሰክሩ ለማየት ትድል ታገኛላቸው። ከኢየሱስ ክርስቶስ ጋር መራመድ ትልቅ ክብር ነው፣ ትልቅ ነገር ነው የምታዩት። ሐዋርያው ፊልጶስ ሄደና ናትናኤልን ጠራ ከናዝሬት መልካም ሰው እንዴት ይወጣሉ? ተከራከሩ እና እናትናኤል አምኖት መጣ። ከዛ ጌታ አገኘው። አንተ የዋህ እስራኤል ሰው ከበለስ በታች ያለው አውቅሃለሁ ሲለው በጣም ተገረመ፣ በጣም ተደነቀ። በእውነትም ተገንት እግዚአብሔር ነብይን አለ። ከዛ በኋላ ከዚህም በላይ ታያለህ አለ። አሁን ካየነውም በላይ ገና እናያለን። ከኢየሱስ ክርስቶስ ጋር መንገድ የጀመራችሁ ሆይ ገና ብዙ ነገር እናያለን። በህይወታችን በመገረም ነው የምንጨርሰው። ህይወታችን ብዙ ነገር ነው የምናየው። መከራ አደለም የምናየው፣ ሀዘን አደለም የምናየው በአደባባያቸው ዋይታ የለም ይላል የእግዚአብሔር ልጆች። እኛ ዋይታ የሌለበት አደባባይ ያለን ከኢየሱስ ክርስቶስ ጋር የምንጓዝ ሰዎች፣ አምራቱን የፍቅሩን ነበልባል የኃይሉን ችሎት እያየን ነው የምንሸመቀው ጌታችን ክርስቶስ አጠገብ እንኳን ቆመን እንኳን ቆመን እንዴትም እንሆን ቆሻሻ የምንልበስ። ያ ወንበዴ ገነት ላይ ወደ ገነት የገባ ወንበዴ ቆሻሻ እኮ ነበር የለበሰው። ፍርዱ እኮ በሱ ላይ ትክክል ነበር። የሞት ፍርድ የሚገባ ወንጀለኛ ነበር። ገነት ገባ። ግን ከእሱ ጋር የተራመደ ገነት ናያታል። እግዚአብሔር ልጆች ገነት ናያታል። ሞኝነት አይደለም ክርስቶስ ከእሱ አጠገብ እያዳመጡትን ብሄድ ሞኝነት አይደለም፣ አይደለም አይደለም አይደለም። ለብዙ ነገር ለብዙ ነገር መልስ ነው። ገነት ተከፍቶ እናየዋል። እስጢፋኖስ ከጌታ ጋር ቀና ሲል ሰማይ ተከፍቶ አየሁት ይላል። የእግዚአብሔር ልጅ ቆሞ ሊቀበለኝ አየሁት አለ። ከእሱ ጋር ስንራመድ ክፍት ሰማይ ነው የሚታየ። ስንጸልይ በተከፍተ ሰማይ ፊት ነው የምንጸልየው። የሚሰማን አምላክ እንዳለ አምነን ነው የምንጸልየው የሚረዳ አምላክ እንዳለ አምነን ነው የምንጸልየው። ጆሮን የሰራ ጆሮን የፈጠረ የሚሰማ አምላክ አለ ብለን አምነን ነው የምንጸልየው። ከሱ ጋር ስንራመድ እግዚአብሔር ልጅ ከእሱ ጋር ስንራመድ ሰው የማይጸየፉት ፍጥረት መሆኑን ትማራለች። ህግ የተጸየፋቸውን መጽሐፍ የተጸየፋቸውን መምህራን ረበናት ተጸይፏቸውን እግሩ ስር ተኝተው ወድቀው እግሩን እየሳሙ በእንባቸው ሲያጥቡ ታያላችሁ። ማጠበቁት ሰው ሲመለሱ እግዚአብሔር ታያላችሁ። ከእሱ ጋር ስትራመድ በፍቅሩ እሳት ሰው ተነክቶ ታያላችሁ። ኃይለኞች ሽባ ሆኖ ታያላችሁ። አመንዝሎች ተቀድሶ ታያላችሁ። ከእሱ ጋር መራመድ ሰው ዋጋ እንዳለው እየተመለከት እንድኖር ያደርገናል። አመንዝራዎቹ ተቀድሰው ለእግዚአብሔር ቅዱሳን አንስት ሲሆኑ እናቶች ሲሆኑ ታላችሁ። አስቸጋሪው አገር እያዝልኝ የሚባለው ዓለም ዱርዬ የምትለው ለክርስቶስ ካህኑ ዲያቆን ኖ ታዩታለች። የእሱ ጉልበት ተሰብሮ መስቀል ተሸክሞ ታይወታላችሁ። ወንዱ ቀሚስ ለብሶ ታዩታላችሁ። ከሱ ጋር ስትራመዱ ህይወት ተአምራት ነው። ከሱ ጋር ስትራመዱ ያለቀው ወይን በስድስት ጋኖች ውሃ ተጠምቆ ተተክቶ መናኛ ወጥቶ በአዲስና በመልካም ወይን ሰርግ ተደምቆ ታያላችሁ። ኢየሱስ ክርስቶስ በረከት እንዲሆን ታያላችሁ ለማየት በመንፈስ እንጂ በስጋ የምትመላለሱ ግን እንዳትሆኑ፣ በፊደል እንዳትሄዱ በመንፈስ ሆኑ። አይነን ክፈትልኝ በሉ። አጠገቤ ያለው ጌታ እንዳይረዳኝ በሉ። አንዳንዴ እሱን አለማየት ይጎዳል። አይሁድ አላዩትም፣ አላዩትም የቱ እንደሆነ እንኳን አላወቁም። ይገርማችኋል። አንዳንዶች በጌተ ሰማኒ ጫካ ውስጥ የአስቆሮቱን ሰው ይሁዳን የፈለጉት ስሙ እንዲያሳያቸው በምልክት ሊያዩት ፈቃደኛ ስላልሆኑ አላዩትም። ስንቱን ከሞት ያስነሳውን መምህር በአይናቸው አላዩትም፣ ንቀውት በመሳም ለይቶ ይዘውት ሄዱት ለመስቀል። በዚህ ልክ ሰነፍ መሆን አይገባ። አይኖችን ክፈትልኝ የማመልክ የተሰቀልከው ኢየሱስ ክርስቶስ እንዳይርዳኝ ማለት ያስፈልጋል። ውስጣዊ አይኖችን ክፈት፣ ጆሮቼን ክፈት እንድሰማ፣ እርዳኝ። መኖርህ እንዲሰማኝ እርዳኝ፣ አጠገቤ ማለት ያስፈልጋል። እግዚአብሔር ልጅ ከሱ ጋር ስትራመዱ ማዕበሉ ጸጥ ሲል ታያላችሁ። የሚያስፈራ ማበል ፍልፍታችሁ ሊቆም ይችላል፣ ግን ጸጥ ሲል ታያላችሁ። ነፋስና ባህር የሚታዘዝለትን ጌታ ታያላችሁ። ይሄ ማነው ትላላችሁ፣ ትገረማላችሁ። ከሱ ጋር ስትሄዱ የመበለቷ ልጅ ከሞት ተነስቶ ታያላችሁ። ከሱ ጋር ስትሄዱ ቃል ብቻ ተናግሮ ሕጻናት ሲፈወሱ ታያላችሁ። ከእሱ ጋር ተናግ ስትሄዱ አይን ስውር ሲያይ ታያላችሁ። ማስተዋል ሲያገኝ ታያላችሁ። በሽተኛ አልጋውን ተሸክሙ ሲሄድ ብድራቱን ሲከፍል ለአልጋው ለተሸከመችው አልጋ ብድር ሲከፍል ታያላችሁ። ከኢየሱስ ክርስቶስ ጋር መራመድ ቀላል ነገር እንዳይመስላችሁ፣ ተራ ነገር እንዳይመስላችሁ ዚ